ዶሮ ክንብንብ በልታችሁ ታውቃላችሁ! ማለቴ የቺክን ራፕ። ወደ አሰራሩ በቅድሚያ ያዘጋጀነውን ቂጣ ሰፋ አድርገን በክብ ቅርጽ በመዳመጥ የጋለ ግሪል ላይ እንጋግራለን። ቂጣው እስኪበስል በሌላ ሳህን ላይ ሰላጣ፣ ቲማቲም፣ ሽንኩርት፣ ቃሪያ፣ አቼቶ፣ ዘይት፣ ቆንዶ በርበሬና ጨው በመጨመር ሰላጣ እናዘጋጃለን። የጋገርነውን ቂጣ አውርደን ማዮኔዝ ከቀባን በኋላ ያዘጋጀነውን ሰላጣ ቂጣው ላይ እናደርጋለን። በአዲስ የጋለ መጥበሻ ላይ ዘይት፣ ነጭ ሽንኩርትና ሰላጣ ጠብሰን ቂጣው ላይ እንጨምራለን። በአዲስ መጥበሻ ዘይት፣ ነጭ ሽንኩርት፣ የዶሮ ስጋና የዶሮ ቅመም ጨምረን በማብሰል ቂጣው ላይ እንደርባለን። ከዚያም ቺዝ አድርገን ቂጣውን በመጠቅለል በቶስት ማሽን ቅርጽ አስይዘን ግሪል ላይ እንጠብሰዋለን። ከዚያም በጥንቃቄ ሁለት ቦታ በመቁረጥ ከቺፕስ እና ካቻፕ ጋር እናቀርባለን። ይህንን ጣፋጭ ቺክን ራፕ ጊቫዌ መሸለም ከፈለጉ ቲክቶክ አካውንታችንን ፎሎ፣ ላይክ እና ኮመንት ያድርጉ። አማኒ ካፌና ሬስቶራንት ጀሞ ኦልማርት ፊትለፊት። ጥሩ ይመገቡ፣ ጥሩ ይስሩ።